ጥርጣሪ አይፈጥሩም ወይ፣ ወይ ደግሞ ያንን እስልምናዋ ተቀብላ እስልምናዋን ይፋ እስክታረድ ድረስ መጠቀም አለባት ወይ የሚል እሷ ላይም ትንሽ ማብራሪያ። በመሰረቱ የምትኖረው እኛ ሀገር ከሆነ ለምሳሌ የመቼም እኛ ሀገር ነው ጥያቄ ሊሆን የሚችለው።

በዘመናችን ያለው አህለል ኪታቦች አህለል ኪታቦች እንደሆኑ ነው ማምነው፣ እኔ የግሌ መውቂፍ ማለት ነው። ምንም እንኳን በዑለሞች መሃል ውዝግብ ቢኖርም ማለት ነው። እና ይሄ ነው ያለው። በዓላትን ምናምን በተመለከተ የሚተረዱሩዶችን ደግሞ ይህ አንድ ቀን የሚተገበር ነገር ነው። ከቀኖች በአንዱ ቀን የሚከሰት ነገር ነው። እንደነገርኩ ነው፣ ሙክራህ ከሆነ ተገዳ ከሆነ ዲናዋን የሚያፈርስባት ከሆነ ይሄን ነገር አልበላም ካለች፣ ተጠራጥረዋት ከዲኒ ላይ ሙሲባ ያመጣብኛል ካለች፣ ተገዳ በፈጸመችው ነገር አላህ ሱብሐነሁ ወተዓላ አይጠይቃትም ነገር ግን ይሄ ብዙ ጊዜ እንደዚህ አይነት ነገሮች ጊዜ የጠበቀው የሚመጡ ነገራቶች ስለሆኑ መጠንቀቁ የሚከብዳት አይመስለኝም። ምክንያቱም በየቀኑ የሚፈጸም ነገር ካለመሆኑ አንፃር ማለት ነው። ግን አይ ግዴታ ከሆነባት ቢ ካሏት ካጎረሷት፣ መሰል ነገሮችን ያው በችግር ጊዜ መቸገርን እስከማቀው ድረስ እስልምና ከአቅሟ በላይ የሚያዛት ነገር አይደለምና እነዚ ነገሮችን ብትጠቀም ተገዳ ቀልቧ ያን ነገር ከመጥላቱ ጋር ትክክል መሆኑን ካለማመኗ ጋር

ግልጽ ነው። መርሓባ ቡኻሪ ገና እየገባሁ ነው። በነገራችን ላይ ለማዳመጥ ነው እና አንተን ሰላምታ ለማለት ነው የገባሁት። ቀጥሉ፣ እያዳመጥኳቸው ነው። ትንሽ መሽል ሆኔ ነው። ባርክላፊኩ ብሸብሸብሸ ነው። እኔማ ዝም ብለን ገብተን በሆነ ርዕስ ላይ ተዋዋስን ተዋወስንና ሁሉም ውስጥም ሳይመሽም ሌላ ቦታ ነው የሚሄድበት ስላለኝ ልወጣ አካባቢ ነው የመጣከው። ስለመጣህ ደስ ብሎኛል። እና አሚር ደህና ናቸው? ሁሉም ደህና ናቸው ብዬ አስባለሁ፣ ገብቼ ስለማላውቃ አላገኘዋቸው። ሁሉም ሰላም አልሐምዱሊላህ፣ ሁላቸውም ሰላም ናቸው። ያው አንተ ብቻ ጠፍተሃል። በነገራችን ላይ እ ትንሽ ዱንያ ስራ ቢዚ ነው፣ አንዳንድ ነጃችሁ። ስለዚህ አፍራ፣ ለዛ ነው በሰላም ኢንሻአላህ፣ አንጠፋም እንመጣለን። ባላችሁበት ደህና ከሆናችሁ ችግር የለውም። ያው ዋናው ትልቁ ነገር ይህ ነው። በተመቸ ሰዓት ግን በቅ ማለት ጥሩ ነው ማለት ነገሩበትን ነገር እናስቀምጣለን። ከዛ በኋላ ግን ያለው ነገር ብዙ ሽዋ የሚጥል ነገር አይደለም። ስለዚህ ያን ያህል እንትን ባትሩ ጥሩ ነው እና ጥያቄ ያላችሁ መጠየቅ ትችላላችሁ። ግን ሰዓታችንን ከምነገድል ባልሆነ ነገር